ልሳን በመሰረቱ መጽሐፍ ቅዱስ ላይ በሐዋርያት ስራ ምዕራፍ ሁለት ላይ የተገለጠው ልሳን ሰዎች የሚያውቁት የተገለጠ ቋንቋ ነው። ግን በሌላ ስፍራ ላይ ደግሞ ቀጣይ ቀጣይ የተናገሩ ሰዎች አሉ፣ ሲሞሉ የተናገሩ ግን እነዛ በዛ ቦታ ላይ ደግሞ የተገለጠ ቋንቋ ስለመሆኑ ምናለመስ አንዳንድ ጊዜ አሁን ማብራሪያ እኮ እንሰጥባለን። ለምሳሌ ኢየሱስ ጌታ ነው ወይስ ማብራራት እስቲ ያልከኝ ነው። ኦኬሽ ያልኩ አይደለም ኢየሱስ ጌታ ነው ወይስ አይደለም? ኢየሱስ ስማ ጌታ ነው በቃ። ዩ አሁን እንደዛ ነው በመጀመሪያ የሚሰጠው አቋምህን ከገለጽህ በኋላ እንዴት ጌታ ነው ብትለው ይቻል ከከተባል መጽሐፍ ቅዱስ ላይ እንደዚህ ይላል፣ እንደዚህ ይላል ማለት ትችላለህ። ኢየሱስ ጌታ ነው ወይ ስልህ አዎ ጌታ ነው እንዳልከኝ ሁሉ፣ ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? የተገለጠ ቋንቋ ነው ግን ስድ ንባብ አይደለም።

የጣሪያ ስብት ጥቁች ናቸው። እና እንዲህ አይነት ልምምዶች የትኛው መጽሐፍ ቅዱስ ክፍል ላይ ነው ያገኛችሁት? የትኛውስ ሐዋርያ ነው እንዲህ አይነት ልምምድ የተለማመደው? የትኛው ሲ ቤተክርስቲያን አባት ነው እንዲህ አይነት ሀገር ንት ልምምድን የተለማመደ? እሱን በማስረጃ መልስልኝ። ሁም ማብራራት ትችላለህ ማለት ነው አይደል? አዎ፣ በማስረጃም ያው መነሻችን የሚሆነው መጽሐፍ ቅዱሳዊ ማስረጃ ይሆናል ማለት ነው። መጽሐፍ ቅዱስ ስታወጣለን አለ በዛ ማስረጃ ንን ትንቀጥላለን እያወራን ኦኬ እሺ መጽሐፍ ቅዱስ እናወጣና እናወረና እስታን ስለተናገሩት ነው አክቹዋሊ። መጽሐፍ ቅዱስ ባወጣልህን ጳውሎስ ሐዋርያት ስራ ላይ ነው የምናየው። ቦታውን ገና እስከማወጣ ስራ ምዕራፍ ሁ ሳ ሐዋርያት የተሰጠበትን ምዕራፍ ነው መሰለኝ የፈለግከው። ሐዋርያ ስራ ላይ መንፈስ ቅዱስን ተቀብላችኋል ብሎ የጠየቃቸው ቦታ ሐዋርያው ጳውሎስ ጠይቅእዛ ጋን ባይዘዌ እሺ፣ እንጠብቀው ግን ያው ከእንትን ልታም ነው የሚሆነው። ምዕራፍ አስራ ዘጠኝን የፈለገው እሱ ምን የሚለው

ልሳን መጽሐፍ ላይ ሐዋርያው ጳውሎስ ሁላችሁ ልሳን እንድትናገሩ ወድ ነበረ ይልና፣ ነገር ግን ትንቢትን መናገር ሞር ትንቢት ብትናገሩ ደግሞ ሞር የተሻለ ነው። ምክንያቱም ሰዎችን ያንጻል፣ ሌሎችን ሰዎች ማለት ነው። ነገር ግን ልሳንን የሚናገር ሰው ተርጓሚ አጠገቡ ከሌለ ሌላው መረበሽ እንጂ ራሱን ግን ያንጽበታል እዚህ ጋር ማየት ያለብን መናገርን ያበረታታና ነገር ግን ራሱን ያነስበታል፣ ልሳን የሚናገረው ሰው ማለት ነው። ምክንያቱም ራሱን ከማነጽ ያለፈ ጥሩ ተርጓሚ በሌለበት ከጎኑ ያለ ሰው ምንም አይነት ጥቅም ላያገኝ ይችላል። ነገር ግን ራሱን የሚያንስበት መንገድ ነው። ስለዚህ ልሳን የተገለጠ ቋንቋ ሊናገር ይችላል። ይህ የሚሰራው ደግሞ እግዚአብሔር የሚሰራው አሰራር ነው። ለምሳሌ የሆነ ሀገር ላይ ቢሄድ የሆነ ሰው ሲጸልይ በልሳን ወንጌልን ሊሰራ ይችላል። ዛብሔር ወንድማችን በጣም ከመስመር ይወጣል ማለት፣ ከርዕሳችን በጣም ርቅ ይሄዳል። የጠየቅነ ጥያቄ ሌላ ነው እንድትመልስልን የጠየቅነ ጥያቄ ሌላ ነው፣ አንተ ደግሞ እያወራ ያለው ሀሳብ ሌላ ነው። የእኛ ጥያቄ በመጽሐፍ ቅዱስ ላይ ያለው ልሳን በመጀመሪያ ደረጃ ኦኬ፣ በግልጽ አማርኛ ስንነጋገር በመጽሐፍ ቅዱስ ላይ የተጠቀሰው ልሳን የተገለጠ ቋንቋ ነው። ይሄ የልሳን ስጦታ ለአዋርያት ደግሞ የተሰጠው በስቴጆች ላይ በተለያዩ መድረኮች ላይ ወጥተው ድራማ እንዲሰሩ እንዲከረባበቱ እና እንዲ መሬት ላይ እንዲከባለሉበት ሳይሆን በዓለም ሁሉ ዞሮ ወንጌልን እንዲሰብኩበት ነው። ተሳስቻለሁ ወንድሜ፣ እሱ ጋር ከስርዓት አንጻር እኮ ትክክል ሊሆን ይችላል። የስርዓት ጉድለት አሁን ካልኩት ነገር ላይ ስህተት አለ ወይ? ጀስት አረ ተው፣ ግድ የለም ባጭሩ መመለስ ወቅበት እሱ ቤት አሁን ለተናገርኩት በ ያ የልሳን ጸጋ የተሰጣቸው በዓለም ሁሉ ዞረው ወንጌልን እንዲሰብኩ ዘንድ ነው። ሐዋርያት አይደል? ወንድማችን እሱ ማለት ሰዎች ሁሉም መንፈስ ቅዱስን ማሞላት አለባቸው። ሲሞሉ ደግሞ ምልክቱ ልሳን መናገር ነው። ዛትኝስ ሁሉም ሰው መናገር አለበት ማለት ነው። ምንድነው አሻንጉሊት ምታስመስሉ እናንተ ሰዎች ከውግጥ የለም። ወንድማችን እሱ ባለው እኔ የጠየኩን ጥያቄ እንዴት ነው ለሐዋርያት የልሳን ጸጋ የተሰጣቸው? ሱቤ በደንብ አዳምጠይ፣ ለሐዋርያት የልሳን ጸጋ የተሰጣቸው በዓለም ሁሉ ዞሮ ወንጌልን ይሰብኩ ዘንድ ነው አይደል ወይ ስለ

ወንጌል እንዲሰብኩ እንዲሰብኩ በዛ ሰዓት ለመጡ ሰዎች ወንጌል ተሰብሰብከዋል። ግን ለዛ ፐርፈዝ አይደለም። ወንጌል ወደ በአለም እየዞርክ እንድትሰብክ አይደለም ፐርፐዙ ማለት ነው። ራስም እንዲናርገ በፈለገ ወንድማችን ስሉም አይንክ ረዥም ሳቆየ እና፣ ያም ወንድማችን ይህን ያህል እንኳን በዚህ ደረጃ ምንትንም እሱ እስ ፎሎ ምናምን አድርገን እና በውስጥ ምናምንም እናወራለን። እሺ ወንድማችን ያው ረዥም ሰዓት አይቀርም። ለማንኛውም ቴንኪው እሺ፣ ብዙ ሀሳብ አወራን እና እናመሰግናለን ስለመጣ ምናምን ነገር ግን ነሲ ፎሎ አድርገኝ ፎሎ አድርገን እኔንም ፎሎ አድርገኝ በውስጥ ሀይበለኝ በለኝ እና አንዳንድ ሀሳቦች ላይ የምናወራለን ወንድማችን፣ እናመሰግናለን።